እንደሰማችሁት እጅግ በጣም አስደንጋጭ ነው። ሙፍቲ ሐጅ ዑመር በሞቱ ጊዜ እኚህ ሰው መቃብር ነው መቀበር ያለባቸው፣ ማንኛውም ሙስሊም የሚቀበርበት ቦታ ነው መቀበር ያለባቸው። ለምን ሲባል ብቻቸውን ከተቀበሩ ምናልባት ማንም ከልካይ ሊኖር ስለማይችል በድብቅ ሊመለኩ ይችላሉ። ሰዎች ሂደው ያልሆነ ነገር ሊፈጽሙ ይችላሉ እሳቸው ቀብር ላይ። ስለዚህ ማንኛውም ቀብር ቦታ ይቀበሩ ብለው ባነሱ ጊዜ ከፊል ዱዓቶች ይሄ ሰው በዚህ መልኩ በጣም በሙስሊሙ ላይ መጥፎ ጥርጣሬ እንደሆነና ወንጀል ይሄን መናገር ራሱ ወንጀል እንደሆነ አድርጉ ይናገራል። ያአላህ፣ እናታችን አይሻ ግን ረድያላሁ አንሃ ምንድን ያለችው ነቢ ዓለይህ ሰላቱ ወሰላም ጣረ ሞት ላይ በነበሩ ጊዜ ናም ሊሞቱ ሞት አፋፍ ላይ በደረሱ ጊዜ፣ እጅግ ባመማቸው ሰዓት፣ በጣም ላበት ድፍቅ ድፍቅ እያደረጋቸው ትንፋሻቸው እስከ መቆራረጥ ድረስ በደረሱበት ታይም ነቢ ዓለይህ ሰላቱ ወሰላም እንዲህ አሉ ትላለች። ምን አሉ?

የነቢ አለይህ ሰላት ወሰላም ቅብር በግልጽ በይፋ ማንኛውም ሙስሊሞች የሚቀበሩበት ቦታ ላይ ይቀበር ነበር። ታዲያ ለምንድን ነው አይሻ ረድያላሁ አንሃ ቤት ውስጥ የተቀበሩት? ሽርክ ተፈርቶ ነው ማለቷ ነው። ነገር ግን ሽርክ ስለሚፈራ ነው፣ መስጂድ አድርገው እንዳይዙት ስለሚሰጋ ነው አለች። ይህን ስትል እናታችን አይሻ በሙስሊሙ ላይ መጥፎ ጥርጣሪ ያላት ማለት ነው። ሰው እቮን ነው ማለት ነው። ከአይሻ የመጣው ወንጀል ሰራች ማለት ነው።

በመሞታቸው ምክንያትና በቀብራቸው አማካኝነት ሰው እንዳያመልካቸው ሰበብ እናደርሳለን፣ ጥንቃቄ እናደርጋለን። ለምን በሙስሊሙ መካከል ሽርክ እንዳይገባ ሽርክ እንዳይንሰራፋ እንጂ ሙስሊሙ ሙሽሪክ ነው፣ አጠቃላይ ኡማው ሽርክ ይወዳል ማለታችን አይደለም። ከሙስሊሙ መካከል አላህን የሚለምኑ ወደ አላህ የሚዋደቁ እንዳሉ ሁሉ አንዳንዶች ባለማወቅ ሽርክ ሊሰሩ ይችላሉ። ይሄ እርግጥ ነው። እንደሌላ አድርገን ማውራትም ደግሞ ተገቢ አይደለም።

አላ ላተተኪዙ አልቁቡረ መሳጅድ ያሉት አዋጅ ስሙ ቀብሮችን መስጅድ ቦታ አድርጋችሁ እንዳትይዙ፣ ዕባዳ መፈፀሚያ ቦታ አድርጋችሁ እንዳትይዟቸው፣ ቀብር ቦታ ሄዳችሁ እንዳትለምኑ ማለት ነው። ዒባዳ ማለት ይሄ ስለሆነ ቀብር ቦታ ሂዳችሁ እንዳትሰግዱ ማለት ነው። ወደ ቀብር ተቅጣጭታችሁ እንዳትሰግዱ ማለት ነው። የእኛ ነቢ ለ ሰላት ወሰላም ይህንን አሉ። ስለዚህ ከዚህ አንፃር ከቀብር አምልኮ ለመጠበቅ ሰበብ ማድረስ ስላለብን ወደ ሽርክ ሰው እንዳይገባ እንዳይገባ በር መዝጋት ስላለብን እንደ ማንኛውም ሰው ለምን አይቀበሩም ማለት ነው። ነቢ አለይሂ ሰላቱ ወሰላም ይፋ መውጣታቸው ነበር ለሽርክ በር የሆነው። የአሁኑ ግን የሙፍቲ ግን በድብቅ መቀበራቸው ነው ለሽርክ በር የሚከፍተው ለምን ከተባለ፣ በተለያዩ ከሳቸው በፊት በነበሩ በሆኑ ሰዎች ተመክሮ ስለተመለከት ስላየ ለብቻ የተቀበሩ ሰዎች ሰዎች ሲለምኗቸው እንመለከታለን። ሂደው ሲዋደቁላቸው ሲሰግዱላቸው እንመለከታለን። በቀብሩ ዙሪያ ሲዞሩ እንመለከታቸዋለን። ሲለምኑ ሲማፀኑ እንመለከታለን። ስለዚህ ያ እንዳይሆን